እቺ አገር ወደ ብልጽግና እየገሰገሰች እንደሆነ እየተገለጡ ያሉት እና ገና ሊገለጡ ያሉት ፕሮጀክቶች ይህንን አስረግጠው ነግረውኛልና ምን ላለው እንኳን የዚህ ትውልድ ታሪክ አካል ሆንኩኝ ሃላላ ኬላ ላይ እጅግ በጣም አስደማሚ እጅግ በጣም የቱሪስት መስህብ ያለበት እምቅ ሀብት ያለበት ጥሩ የቱሪስት መዳረሻ ያልታየ ግን የተገለጠ የሀገር ሀብት ያየንበት አንዱ ጉብኝት ነበር ከሰዓት በፊት። አሁን ደግሞ ወደ ማምሻውን የግልገል ጊቤ ሶስት ኃይል ፕሮጀክቱን ጎብኝተናል። እጅግ በጣም አስደማሚ ስራ ነው። አሁን በጣም እየገባኝ የመጣው ነገር ለካ ኢትዮጵያ ተገልጦ የማያልቅ መጽሐፍ ናት። በእያንዳንዱ ገጽ ውስጥ ጥልቀት ያለው ብናይ፣ ብናስተውል፣ ብንፈታ፣ ብናበጥር ለነገ የሚሆነን ብዙ ስንቅ ያለባት ሀገር ነች ኢትዮጵያ። ለካ ያቃተን ቆመን ማየት ተረጋግተን ማየት ነው እንጂ ያቃተን ኢትዮጵያ ያልገለጽናቸው ብዙ ገጾች ያሉባት ትልቅ ኢንሳይክሎፒዲያ ናት። እሱን አሁን እዚህ ዳውሮ ዞን ነው የመጣነው። አንድ አካባቢ ነው የቆየነው። እዚህ ላይ ያየነው ነገር በራሱ የትየለሌ ነው። በመጀመሪያ ያረፍንበት መሬት በራሱ በቆሙ ልምላሚው፣ አረንጓዴነቱ፣ ተፈጥሮ ስርዓቱ፣ ተራራዎቹ፣ ከፍ ዝቅነቱ ራሱ አንድ ራሱን የቻለ ኢንስፓይሬሽን ወይም ደግሞ የጽሁፍ መነሳሻ የጽሁፍ ከፍታ መፈጠሪያ ስፍራ ነው ለማለት እወዳለሁ፣ በራሱ በተፈጥሮ። ከዛ በኋላ ተፈጥሮውን ደግሞ ቅርጽ በመስጠት የተሰሩት ሎጆቹ የነበሩትን መጠበቆች ደግሞ ሌላው ምንድን ነው የአንድ ሺህ ምናምን ያህል ኪሎ ሜትር ርዝመት ያለው የዳውሮ ዞን ውስጥ ያለው ግንብ። ይህ ግንቡ አሁን መጎብኘት፣ ምርምር ሊደረግበት፣ ምንስ ነበረ ግንቡ የፈጠረው ሁኔታ ምንድን ነው የሚል ጥናት ሊሰራበት፣ ብዙ ብዙ ነገሮች ሊደረጉበት የሚገቡ ሆነው አግኝቼዋለሁ። እንደ ሥነ ጽሑፍ እንደገና በሌላም ስናይ እንግዲህ ሁሉም ነገር ተሰርቷል ወይ ደግሞ አልቋል ማለት ሳይሆን የተሰሩትን እያደነቅን ያልተሰረቱን ደግሞ ክብር ጠቅላይ ሚኒስትራችን እየጠየቅን ያለው ነገር ይሄን ይመስላል እያል ለህዝባችንም ደግሞ ማቅረብ ነው።